በኢትዮጵያ ለዘመናት ጥቅም አልባ ሆነው ሲፈሱ የነበሩ አያሌ ወንዞችና ጅረቶች አሁን ላይ አደብ እየገዙ እንደየ ባህሪያቸውን ጥቅም ላይ መዋል ከጀመሩ ዋል አደር ብለዋል። የዚህ ትልቁ አብነት ደግሞ በቆራጥ ልጆቿ አደብ ገዝቶ እጁን ለሀገር ልጅ የሰጠው የአባይ ወንዛችን ነው በታላቁ የህዳሴ ግድብ አማካኝነት። በየከተሞችም ስራ ፈተው እንዳሻቸው ሲፈሱ ለነበር ወንዞችም የወንዝ ዳርቻ ፕሮጀክት ተቀርጾላቸው ወንዞቹ ንጹህ እንዲሆኑ ከመደረግ ባለፈም ለከተሞች ልዩ ገጽታን ያላበሰ ውበት ፈሶባቸዋል። የፕሮጀክቶቹ ጅማሮ በአዲስ አበባ ከተማ አስተዳደር ቢሆንም ዛሬ ላይ ወደ ሁሉም አካባቢ ተስፋፍቶ ለከተሞች ተጨማሪ ውበት ሆነዋል። የዚህ ፕሮጀክት ተጠቃሚ ከሆኑ ከተሞች መካከል አንዷ የወራቤ ከተማ ናት። በከተማ አስተዳደሩ በመገንባት ላይ ያለው ፕሮጀክት ከተማዋን አቋርጦ የሚፈ ሲሆን ወንዝን በመጠቀም የተሰራ ፕሮጀክት የከተማዋን ውበት ይበልጥ ከመግለጥ ባለፈ ለአካባቢው ነዋሪዎች መንፈሳቸውን የሚያድሱበት ስፍራም ሆኖላቸዋል። ወራቤን ከመጣሁ ገና ራውንድ አምስት ወር ሆኖኛል። ስመጣ አካባቢ የነበረውና አሁን ያለው ለውጥ ራሱ በጣም ብዙ ዲፍሬንስ አለው። ስመጣ እኔ ኢቭን አሁን የምናየው በጣም ይሄ አእምሮ የሚታየው ነገር በጣም ገና እየተቆፈረ ነበረ። ወራቤ አካባቢ የምኖረው ሰው ለምሳሌ እንደኔ መንግስት ሰራተኛ የሆነ ሲወጣ ጥሩ አየር መጥቶ የሚወስድበት ነውና እንደዚህ አይነት ነገሮች እየተስፋፉ ሲሄዱ ትውልዱ ላይ እየሰራን ስንል ብዙ ለውጦች መምጣት ይችላሉ ብዬ አስባለሁ። አሁን ወራቤ አካባቢና ከተማ ላይ የሚኖሩ ሰው የሆነ ፕሮግራም ሲኖራቸው ወደ ሌላ ከተማ ሄደው መዝናኑበት አጋጣሚ ነበር። እንደዚህ አይነት ነገሮች ደግሞ በቅርቡ ሲኖር ሰው እዚህ እየመጣ ይህንን በጣም ደስ የሚል አየሩን አዳፍ እያደረገ ፈታ እያለ መሳልፍበት ነገሮች ይኖራሉ። ፕሮጀክቶቹ ከአዋቂዎች ባለፈም በመጫወቻ ስፍራ ጦት ሩቅ ሲያማትሩ ለነበሩ ታዳጊዎችም ህልማቸውን እውን ያደረገ የሩቅ ምኞታቸውንም እያቀረበ ነው። ክረምት በክረምት አዲስ አበባ ሄደን ነበር ጫታ አሁን እዚህ ካለ ቅዳሜ እሁድም እንመጣለን። ትት የተዘቃቀ አዲስ አበባ ሄደን ነበር ጫወትኩት። በጣም ደስ ብሎ ፓርክ ዥዋዥዌ መጫወቻ ተጫዋች የታዳጊ ህጻናት ወላጆችም ይህ አይነቱ ስፍራ በቅርበት መስራቱ ከዚህ ቀደም ልጆቻቸውን ለማዝናናት ሩቅ አካባቢ ወስዱ የነበረውን ነገር እንዳስቀረላቸው ነግረውናል። ያው ትምህርት ሲዘጋ በአመት አንድ ያመሻሽተን አዲስ አበባ ወይ አዋሳ ወስደን ነበር የምናዝናናቸው። አሁን ግን በአቅራቢያችን ስለተከፈተ በየሳምንቱ ወይ ቅዳሜ ወይ እሁድ መተን ሁሌም ይጫወታሉ እዚህ ሳምንቱን በትምህርት እንትን ያሉትን አይምሯቸውን እዚህ ተጫውተው ተዝናንተው ሲሄዱ ለቀጣይ ደግሞ በደንብ ትምህርታቸው ላይ ትኩረት ያደርጋሉ ማለት ነው። ወራቤ ላይ ልጆችን የምናዝናናበት፣ ልጆችን የምናጫውትበት፣ ልጆች እኛም ሪፍሬሽ የምናደርግበት አልነበረም። አሁን ግን ለልጆች ምቹ የሆነ ቦታ በቂ እንትን በመኖሩ ያው ዛሬ እዚህ ተገናኝተናል ማለት ነው። ልጆችን ለማጫወት የሚመጣው ላጅ ራሱን ዘና የሚያደርግበት ምቹ ሁኔታዎች ከመኖር ባለፈ አካላዊ ጤንነትን ለመጠበቅ ለስፖርታዊ እንቅስቃሴ ስፍራው ምቹ ተደርጎ መሰራቱንም ይናገራሉ። ከዚህ በፊት እንደዚህ አይነት ነገር ምንም የለም እዚህ ከተማ ውስጥ ማለት ነው። ለልጆች የሚሆን ምንም ስለሌለ ለአዋቂዎችም በመከፈቱ ያው ልጆች እዚህ የተጫወቱ እኛ ደግሞ በምንፈልገው ቦታ ብንፈልግ መጽሐፍ እናንባለን ብንፈልግ ሻይ ቡና የምንልበት ቦታ ስፖርታዊ ነገሮችን ለሚፈልጉ ሰዎች የስፖርታዊ ቦታዎችም ተመቻችተዋል። ጧት ጧት አሁንም ሴቶችም ብለብቻ ወንዶችም ለብቻ እዚህ ይሰራል ስፖርት ማለት ነው። ይሄን አይነት መዝናኛና ይሄን አይነት ፓርክ አዲስ አበባ ከክፍለ ሀገር ውጭ እንጂ ዛሬ እዚህ በጠቅላይ ሚኒስተራችን አማካኝነት ይሄን ነገር እዚሁ ቅርብ ማግኘታችን ለኛ በጣም ደስታ የሚሰጥ ነገር ነው። የወራቤ ከተማ የመዝናኛ ፓርክ ፕሮጀክት በከተማ የድጅ ወንዝ ዳርቻን አካቶ እየለማ ያለ ፓርክ ነው። ፓርኩን በተያዘለት ጊዜ ለማጠናቀቅ የህብረተሰቡ ተሳትፎ ጉልህ እንደሆነ የወራቤ ከተማ አስተዳደር ማዘጋጃ ቤት የመሰረተ ልማት ዘርፍ ኃላፊ አቶ ፈድሉ ዋበላ ይናገራሉ። ይህ ፓርክ ከ2017 በጀት ዓመት ጀምሮ ልማት ላይ ይገኛል ማለት ነው። ይሄ ፓርክ በጅምር ሲካለል ከ6.5 ሄክታር ወይም ደግሞ ስልሳ አምስት ሺህ ካሬ ሜትር በላይ የተካለለ ነው። የወንዝ ዳር ተከትሎ እየለማ ነው የሚገኘው። ያው እንደ ወራቤ ከተማ አስተዳደር ያው የኮሪደር ልማት አካል የሆነውን የወንዝ ዳር ፕሮጀክት ጀምረናል ማለት ነው። ይሄንን ፕሮጀክት ስንጀምር አጠቃላይ የማህበረሰብ ክፍልን እና መንግስትን አሳትፈን እያለማ እንገኛለን። ያው ኅብረተሰቡ ከተሳተፈባቸው ተሳትፎዎች ውስጥ የተወሰነው የአረንጓዴ ልማት ስራዎች የላንድ ስኬፕ የማስተካከል እና በአረንጓዴ ልማት መሸፈን ነው። ይሄንም ጎን ለጎን የህብረተሰቡ ተሳትፎ በገንዘብ ሲተመን ከ15 እስከ 20 ሚሊዮን ያክል ከቨር ያደርጋል ማለት ነው። ፓርኩም የስፖርት ማዘቶሪያ ስፍራዎችን ጨምሮ አዳራሾች፣ የህፃናት መጫወቻዎችን አካቶ እየተገነባ መሆኑን ጠቅሰው አሁን ላይ ግንባታው 95 በመቶ ላይ ስለመሆኑ አስረድተዋል። ከሶስት ሺህ ሰው በላይ ሊይዝ የሚችል አምፊቲያትሮችን በመገንባት ላይ እንገኛለን። ጎን ለጎን አርቲፊሻል ሪቨሮችን፣ አርቲፊሻል ሌክና ፖንዶችን እየገነባን ነው ማለት ነው። አጠቃላይ አሁን ፊዚካል አፈጻጸሙ ከ95 በመቶ ይደርሳል ያው ኔክስት ለሚከበረው ዳር 29 አጠናቀን ለአገልግሎት ክፍት ማድረግ ሰፊ ርብርብ እያደረግን እንገኛለን።